ጤና ይስጥልኝ። ገጠመኝና ማስታወሻችን ጀምሯል። የዛሬው እንግዳችን የዲላው እሸቱ ወርቁ ነው። ወደ ጌዲዮ ምድር የተጓዘ ጋዜጠኛ ሁሉ ያሰበውን ለማሳካት ያለ እሱ መሪነት አይሆንለትም የሚባልለት እሸቱ በብዙ የልጅነት ፈተናዎችና ውጣ ውረዶች አልፎ ዛሬ ላይ ደርሷል። በቲያትር በጋዜጠኝነትና በበጎ አድራጎት ሥራዎች የቻለውን ሁሉ ሲያደርግ ኖሯል። አሁንም በዚያው መስመር ላይ ነው። ከዚህ ዘርፈ ብዙ የሕይወት ልምዱ ያሳለፈውንና ገጠመኞቹን ሰፋ አድርገን ተጫውተናል። ከዚህ ውስጥም ለዛሬ የመጀመሪያውን ክፍል አዘጋጅቼላችኋለሁ። አብራችሁን ቆዩ። የተወለድኩት በ1968 ጥር ወር ውስጥ ነው። ሶዶ ወረዳ ነው የተወለድኩት እና እሽገዲያ የምትባል ቀበሌ ገበሬ ማህበር ውስጥ ትንሽ የቀበሌ ገበሬ ማህበር አለች አሁን የሶዶ ወረዳ ከሆነችው ከቡኢ ከተማ 18 ኪሎ ሜትር ደጋማ አካባቢ ላይ ነው የተወለድኩት እና ወደ ደጋው አካባቢ ብዙ ጊዜ እሸት የሚደርሰው ወደዛ ጣሳስጥር አካባቢ ነው፣ እና ስሜም ከዛ ጋር ተያይዞ ነው እሸቱ የተባለው ለዛ ነው። አያቴ ናት፣ የእናቴ እናት ናት እሸቱ ብላ ስም ያወጣችልኝ። ዝም ብሎ የወጣ ስም እንዳይመስል በህልም ታይቶ የወጣ ስም ነው እና አያቴ አጋጣሚ እናቴ ልጠየቅ ያው ደርስ፣ ነብሰ ጡር ስለነበረች ይራራቃል መኖሪያቸውና፣ አጋጣሚ ሆኖ እኛ ሰፈር ገበያም አለ፣ ቅዳሜ ገበያ በሳምንት አንድ ቀን የሚቆም ያን ገበያ ለመቆም ስትመጣ ለእሷ የሚያስፈልጋትን ነገር ይዛ ስትመጣ ከቀን ወደ ሰባት ሰዓት አካባቢ እናቴ ወልዳ ቁጭ ብላ ሴቶች ሲንከባከቧት ምናምን ትደርሳለች። ተወለደ ወንድ ነው። አይ በቃ ማታም በህልሜ ጥጃ ከመሬት ሲወጣ አይቻለሁ፣ ቀይ ጥጃና እሱ እሸት ነው። ስለዚህ እሸቱ ነው ስሙ ምናምን ብላ በዛው ስያሜ እሸቱ ነው ቀጠለ። ስድስተኛ ዓመት ላይ መሰለኝ የህይወት መስመርን የቀየረ አጋጣሚ የተፈጠረብን ያን ጊዜ ታስታውስ አለ? አዎ፣ እንግዲህ እንዳልኩ እኔ እናትና አባቴ ውለዱኝ እንጂ በክርስትና እምነት ወይም በኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት በእኛ ባህል በሶዶክስታኔ ማህበረሰብ ውስጥ ክርስትና ስታነሳ ወንድም የሚሆን ሴት፣ ሁለቱም ናቸው ጣት የሚይዙት ቤተ ክርስቲያን ገብተው ቃል ኪዳን የሚፈጽሙትን ልጁን ለማሳደግ ማለት ነው። ስለዚህ እናትና የክርስትና እናትና አባቴ በአጋጣሚ ሆኖ ልጅ አልነበራቸው፣ መካኖች ነበሩና እንደ እናትና አባት ሆነው እንዲያሳድጉ ይፈልጉ ስለነበረ እኔ ራሴን ሳላውቅ ነው ለእነሱ የተሰጠሁት። ከዛ በኋላ በአጋጣሚ እነሱ ጋር እያደግኩ እያለ የክርስትና አባቴ ቀድሞ ከዚህ ዓለም በሞት ተለየ። ከዛ እናቴ የክርስትና እናቴ በጣም አቅሟ እየደከመ ሲመጣ ወላጅ አባቴ ወርቁ ወደ እነሱ ቤት ወሰደኝና እዛ ከወንድሞችና ከእህቶቼ ጋራ ብዙ መጣጣም አልቻልኩም እና ያለው አማራጭ ምንድን ነው፣ እዛው በቅርበት ሆኖ እንዲከታተሉኝ እንዲጠብቁኝ፣ እዛው አካባቢ ላይ ሰው ቤት ከብት እንዳገድ ነው የተቀጠርኩትና እዛም ከብት እያገድኩ ቆየው መጨረሻ ላይ በዚህ አጋጣሚ አጋጣሚ ነው እንግዲህ የእጅ ስብራቱ የገጠመና እና ሌላ ጊዜ ከጓደኞቻችን ጋር እንደዚህ ከብት ተራ በተራ መመለስ፣ እንደገና ደግሞ አንዳንድ ጨዋታዎችን መጫወት ልምድ አለን። የዛን ቀን ግን ለእኔ ጥሩ አልነበረም። ያንን ጨዋታ መጫወትም አልፈለግኩም። ከብቶችን በተራ መመለስ አልፈለግኩም እና ነገሮች በጣም ድባቴ ውስጥ የሚከት ስሜት ነበር የነበረው። እና አጋጣሚ የእኔ ከብቶች በጊዜ ነው የዛን ቀን ለምን እንደሆነ አላውቅም። በጠዋት ሰብሰብ ብለው አንድ ቦታ እንደዚህ ተሰብስበው ተኝተዋል። ግን ከዛ መሃል አንዲት ጊደር ተነስታ ስትሄድ፣ እኔ ለመመለስ ብድግ ስል የእኔ ጓደኛ ከኋላ ዘሎ እኔን ዘሎ የማለፍ ጨዋታ አለና ያን ለማድረግ ከኋላ የለካ እየተዘጋጀ ነበረ። ግራጄን መሬት ተሞርኩዤ ልነሳ ስል እሱ መጥቶ ላይ ላይ ወደቀ። በዛሽ ቅጽበት ግራጄ የታጠፈና ተሰበርኩኝ። ከዛ በኋላ የሆነውን ነገር አላቅም። ለሁለት ለሶስት ሰዓት ያህል ራሴን አላቅም። ከዛ ቦታ ተሸክመው ወጌሻ ቤት ወስደው እጄ ታስሮ መጨረሻ ላይ ቤት ገብቼ ተኝቼ ስነቃ ነው። እጄ ግራጄ ምንም አይነትም እንቅስቃሴ አያደርግም። በቃ ከዛ በኋላ ህመሙ እየተሰማ መጣ። በዛ ወጌሻ እስከ ነሐሴ አስራ ሁለት አስራ ሶስት ድረስ እንደዛ እየታሸው ቆየው። መጨረሻ ላይ እጄ በቃ ከአገል ከጥቅም ውጭ ሆነ። ስብራቱ የእጅ መታጠፊያችን ሎሚው ላይ ነበርና እግራጄ ምንም እንትን ማለት አልቻለም። ሰውየውም የእጄን መበላሸት ስላወቀ አገር ጥሎ ጠፋ። ከዛ በኋላ ወደ አዲስ አበባ መምጣት ነበረብኝ። በገበሬ ማህበር ምናምን ድጋፍ ደብዳቤ ተጽፎ ምን ተብሎ ወደ አዲስ አበባ መጣሁ። መንገዱን በጣም አስቸጋሪ ነበር፣ ክረምት ስለነበረ። ያን የነበረው ነገር በጣም ሳስበውን ያሰቅቀኛል። ወንዝ መሻገር፣ ትላልቅ ወንዞች፣ እነ መቂ ምናምን የሚባሉ ወንዞች አሉ። እነሱም በዋናተኛ ነው የምታልፈው። ለዋናተኛ የምትከፍለው ገንዘብ በጣም ውድ ነው። ብቻ ከእግዚአብሔር ጋር ያንን ሁሉ አልፈን ጥቁር አንበሳ ገባን። በቃ እንደገባን ሐኪሙ በቃ መቀስ ይዞ መጥቶ ምንም አደንዝዣ ምንም ምንም ሳይወጋኝ በቃ ያቺ ከመታጠፊያው በታች ያለችዋን አጥንት እንዳለ ብድግ አደረጋት ና ነሳት። ምክንያቱም ምንም ቫሊው ለስ ነው፣ ዳሜጅ ሆነዋል ሙሉ ለሙሉ ቆዳው እዛው አገር ቤት እያለው ነው የወደቀው እና ሁለት ረጃጅም አጥንቶች አሉ በእንጮቻችን መካከል እነሱ ናቸው የቀሩት፣ እነሱን ነሳ። ከዛ በኋላ በዛች በሁለት ወር በስብራት ወቅት የነበረው ጉዳት በጣም ከፍተኛ ነው። እጄ ቆስሏል፣ ትከሻይ ከአንድ በኩል ጎብጧል። እንደዚህ ወደ ታች የመሳብ ነገር እነዚህ እነዚህ ሕክምናዎች ሁሉ ለማድረግ ረጅም ጊዜ ወሰደ። ሁለት አመት ከስድስት ወር የእጅ መቁረጥ ከኔ ይልቅ አባቴ ነው በጣም ስሜቱ ነው የጎዳው። በቃ እዛ ጥቁር አንበሳው እንዳልኩ ገና ዶክተሩ መጥቶ እጅና አጥንቱን ሲያነሳ ከልጆች መካከል አንዱ ሞተዋል ምናምን አይነት ንግግር እስከዛሬም ድረስ አይረሰኝ። በቃ ተስፋ ቆርጧል። ከዚህ በኋላ ምንም እንደማልጠቅም በቃ ምንም አይነት ነገር እርባና ያለኝ አይነት ነገር አድርጎ አደለም የወሰደው ና እሱም በጣም አለቀሰ በሰዓቱ። የጥቁር አንበሳ ሁለት አመት ከስድስት ወር በጣም ብዙ ይመስለኛል። ልጅነት አለ፣ ምናልባት ስምንት አመት ይሆናል መሰል። እንግዲህ ከዛ በኋላ ሁለቱ አመት ሲያልፍ ና ምን ምን ታስታውሳለህ? ያን ወቅት ጥቁር አንበሳ እንዳልኩ ስድስት ወሯን ካልጋ አልወረድኩ። ምክንያቱም ስድስት ወሩን በሙሉ ጉልኮስ እየወሰድኩኝ ነበረ። እንዳልኩ በጣም ተጎድቻለሁ፣ የሰውነት ጉዳት አለ። ጉልኮስ በአንድ እጄ ነው የምወስደው፣ እሱ ሲያብጥ ወደ እግሬ ይቀየራል። ከዛም ጭንቅላቴን ተላጭቼ በጭንቅላቴ ይደረግልኝ ነበር ና ከስድስት ወሯን አልጋ ላይ ሆኜን ያሳለፍኩት ሁለት ዓመቱን ግን ግቢ ውስጥ እየተንቀሳቀስኩኝ ነው። እና እንደምታውቀው ጥቁር አንበሳ በዛን ጊዜ በጣም የ6972 ከዚህ ከሶማሊያ ጦርነትም ጋር ተያይዞ በርካታ ወታደሮች በርካታ ሰዎች ሕክምና የሚያገኙበት ሆስፒታል ነው ጥቁር አንበሳ እና የሀገሪቷም ትልቅ አ ጉዳት የደረሰባቸው ግቢው ጥሩ ነው። ሐኪሞቹ በጣም ጥሩ ናቸው። እንደ ቤተሰብ ነው የሚያዩህ። ምንም አይነት እንትን አይደርስብም። ቤተሰብ ስድስት ወር ነው ያስታመመኝ ልክ ካልጋ ስወርድ ቤተሰብ ለሌላው ቤተሰብ ለሌላው ልጅ ሲባል እዚህ አዲስ አበባ አክስቶች አሉኝ፣ የእናቴ ምህቶች እንዳልኩ የአባቴ ምህቶች እነሱ እንዲከታተሉኝ አድርገው እነሱ ሄዱ። ከዛ በኋላ ግን እኔ ቤተሰብም አላስፈልገኝም፣ በቃ ጥቁር አንበሳ ላይ የነበረው ነገር አስታማሚዎች ራሳቸው የሌላ ህሙማን ይዞ የመጡ ሰዎች በጣም በቃ ለአንተ ይቆረቆሩልሃል። ለእነሱ ያደረጉት ነገር ለአንተ ያደርጉልሃል፣ ለልጆቻቸው ይዘት የመጡት ነገር እኔ የማይረሳኝ የሚገርም አንዲት እስከዛ ዛሬ ድረስ ከትግራይ የመጡ አንዲት እናት ነበሩ። ና እውነቴን ነው ምል። በጣም በቃ ስሜቴን እሳቸውን ሳስብ ልጃቸው ለኔጋ አንድ ክፍል ውስጥ ነው የተኛ ነው እና አንድ ሴት ልጃቸውን አምጥተው አስታመው ወር ነው ምናምን አካባቢ ኔጋ ሲቆዩ፣ ለእሱ አዲስ ልብስ ገዝተው ከመጡ ለእኔ የሚዘውልኝ ይመጡ ነበር ምግብ እንደዛ። በቃ በሁለት ሰሀን ነው ምግብ ሰርተው ይዘው የሚመጡት እና ኢትዮጵያዊነት ምንድን ነው? እኔ መቼ ነው የምከፍላቸው ል ነበረ። እና እንዲህ እንዲህ አይነት ነገሮች የነበሩ ጥቁር አንበሳ ሁለት ነገር ተምሬበታለሁ። አንደኛ ለሰዎች መተጋገዝን፣ ሁለተኛ የትም ቦታ ብትሆን ብቻዬን ነኝ ብለህ የምታስብበት ቦታ እንዳልሆነ ተረድቻለሁ። በዛ ላይ ደግሞ ኮሎኔል መንግስቱ ኃይለማርያም በሳምንት ሁለት ቀን ይመጡ ነበር። ሐሙስና ሰኞ ይመጣሉ። እሳቸው ሲመጡ በቃ ስብስብ አርገውን የሆነች ሰፊ ሜዳ ነገር አለች ሰባተኛው ፎቅ ላይ እዛ ጋር ያጫውቱናል። ስለ ሀገር ታሪክ ይነግሩናል። አንዳንድ ነገሮች ቆም ብለው ምናምን የተወሰነች አስር አስራ አምስት ደቂቃ የሚነግሩን ነገር ያው የሆነ በልጅ አምሮ እንዲቀረጽ የሚሆን ነገር ልጅ ሀገራችሁን ውደዱ፣ ኢትዮጵያ እናንተ ናት፣ ወደፊት ኢትዮጵያን እንዲምታለመዋት የምታበለጽጓት እናንተ ናችሁ ምናምን የሚል መልእክት ሳምንት ሁለት ቀን ይመጣሉ። ያችን መልእክት ሳያስተላልፉ አይሄዱም። በተለይ እዛ እንዲህ የምንንቀሳቀስ ወጣቶች ልጆች በጣም ደግሞ ብዙ ወጣቶች በዛን ሰዓት ከተለያዩ የሀገሪቱ ክፍል ይመጡ ነበር። ጥቁር አንበሳ በጣም ጥሩ ጊዜን ያሳለፍኩት ብዬ አስባለሁ። መጨረሻ ላይ በቃ ከዳንኩኝ በኋላ ይውጣ ተባለ ተወሰነ፣ በዶክተሮች በዚያ ያንን ሁለት ዓመት የወሰደው ለምን መሰለክ? እጄን ሶስት ጊዜ ነው ኦፕራሲዮን ሆንኩት። የመጀመሪያው ዙር በጣም ያቺ አጥንቷ ከተነሳች በኋላ ሁለተኛ ዙር መቆረጥ ነበረባት። ተቆርጦ እንደገና አጥንቱ ምናምን እንትን የተባለ ነገር ስለነበረ ሁለተኛ ዙር ሲታይ አሁንም የተወሰነ ይሄ ወደ ጋንግሪን የመቀየር ነገር አለ። ያ ካልተቆረጠ ወደ ሙሉ ሰውነቱ ይስፋፋል የሚል ነገር ሲመጣ አሁንም እንደገና ሶስተኛ ዙር ላይ በጣም ከባድ ነበር። ራሴን ለማወቅ ራሱ የፈጀብኝ ከአንድ ቀን ተኩል በላይ ነው። እና በዛ ኬዝ ነው ሁለት ዓመት ከስድስት ወር የፈጀብኝና ካለቀ በኋላ ግን ይውጣ ሲባል የሚወስደው ቤተሰብ ይምጣ ተባለ አጋጣሚ ቤተሰብ ሲጠበቅ ሲጠበቅ ሳይመጣ ቀረና እቃ ወደ ህጻናት አንባ ይሂድ እናም ተብሎ ተወስኖ ሎጥ አካባቢ አክስቶች የመጡ ሁለቱ ከዛ አንደኛው አክስተረኛ ያለን ምናምን አለች። እንግዲህ ከሕጻናት አንባ ተረፍኩና ወደ ዲላ መጣውላ። ያለው ከጥቁር አንበሳ ከመውጣት በፊት ግን በእዳም የመያዝ አጋጣሚ እንደነበር ሰምቻለሁ። አዎ እዳዋ የምትገርም እዳ ናት ጥቁር አንበሳ እንዳልኩ ሁሉን ነገር ከገበሬ ማህበር ተጽፎልኝ ስለነበር የመጣወት ሁሉን ነገር በነፃ ነው ህክምና ነው ሁለት ዓመት ከስድስት ወር ስትታከም ማለት ነውና አሁን እንደውም ያንን አስበው እንደገና ካለሁበት ፈልገው እንዳያስከፍሉኝ ሌላ ተጨማሪ እዳ እንዳይመጣብኝ እንጂ ዘጠና ብር ናት እዳዋ እና ያቺም ምንድነው አንዳንድ ጊዜ የሆነ የምትፈልገው መድኃኒት ወይም ለሆነ አገልግሎት ተብሎ ብቻ ዘጠና ብር መክፈል አለበት መጨረሻ ላይ ተባለ ና ያቺ ብርም የሚከፍል ሰው ስለጠፋ ኮ ነው ወደ ህጻናት አምባ ሂድ የተባለው ና አክስታችን መጥታ፣ በዚህ አጋጣሚ በጣም ነው የማመሰግናት፣ መሰለች መርጊያ ትባላለች። እሷ መጥታ ያንን ዘጠና ብር ከፈለች ና ከጥቁር አንበሳ ወጣ። ዘጠና ብር እንግዲህ አስበው በዛ ዘመን ሁለት ዓመት ከስድስት ወር ተገልግለ ዘጠና ብር መክፈል ማለት ምን ማለት ነው አስበው። እንግዲህ ስለዚህ ያ ሳስበው ያስቀኛል አሁን ላይ የዘጠና ብር ባለዳ ነበርኩኝ። በሰዓቱ አጋጣሚ ትናንትና ዞር ዞር ስንል የኤፍሬም ታምሩን ዘፈን መኪናው ስሰማህና ወደዛ ትዝታ ነ ሄድኩ። ምን መሰለ ጥቁር አንበሳ እንዳልኩ ህክምና ብቻ አይመስለኝም አሁን ይኑር አይኑር አላውቅም እንጂ ከእያንዳንዱ ዶርም በስተጀርባ የሆነች መናፈሻ ነገር አለች። በተለይ በጣም እሱ ነገር ሰፍቶ ያለው የትመሰለ አራተኛ ፎቅ ላይ ይመስለኛል። አራተኛ ፎቅ ላይ አለ፣ ሰባተኛ ፎቅ ላይ አለ። እዛ ወጥተ ሁሉን ነገር ከዛ ከሆስፒታሉ ውጭ ያሉ ነገሮች፣ ድምፆች በደንብ ይመጡላል ወደ አንተ ጋር ትሰማቸዋል። እና የፍሬም ሙዚቃዎች ይሄ እንደ ገብሱ ዛላ፣ እንደ ገብሱ ዛላ በጣም እንትን ነው። እንደ ገብሱ ዛላ የኔ ሁድ ከሩቅ ይሰማል ሙዚቃ እና በቃ በደንብ ቤቴ ተመልሼ ድኜ ወጥቼ ምናምን መጀመሪያ ሁለት የሚገርምህ፣ ሆስፒታል ውስጥ ሁለት ነገር አቅጄ ነው የወጣሁት። አንድ እቺን ሙዚቃ የራሴ ቴፕ ገዝቼ ልሰማት ማለት ነው። ሁለተኛ በዛን ጊዜ ኢትዮጵያ ሬዲዮ ላይ የጣምራ ጦር ይተረክ ነበር። ጣምራ ጦር የኢትዮ ሶማሌ ጦርነት ላይ ተመርኮዞ የተጻፈ መጽሐፍ ነው። እና ማንበብ ስችል ይህንን መጽሐፍ አነባለሁ አልኩኝ። ሁለቱም ተሳግቶልኛል። ሁለቱንም ጣምራ ጦር ቅርብ ጊዜ ነው እንዲያውም፣ ለአብረሆት ቤተ መጽሐፍት ከየአካባቢ መጽሐፍ ይሰበሰብ ነበርና ከሌሎች ወደ ሀምሳ መጽሐፍቶች ጋር እሱን ለአብረሆት ቤተ መጽሐፍት ላኩኝ እና እነዚህ እስከ ቅርብ ጊዜ ድረስ እጄ ላይ ነበረ። ከጥቁር አንበሳ ከወጣህ በኋላ ወደ ትውልድ መንደር አይደለም የተመለስከው፣ ቀጣይ ጉዞ እንዴት ያለ ነበር? ቀጣይ እንዳልኩ ያው ዲላ መጣውኝ ታላቅ እህታችን አጋጣሚ አግብታ እዚህ ሀገር ነው የመጣችውና እዚሁ ነው የምትኖረው። የእሷ ባለቤት እዚህ መጥቶ መማር አለበት የሚል ውሳኔ ነገረ። በኋላ እዚህ ዲላ መጣው። ዲላ 76 ሚያዝያ ወር አካባቢ መጣሁኝ። እዚህ እንደመጣው የተወሰነ ጊዜ አረፍኩኝና 77 ላይ የቄስ ትምህርት ጀመርኩኝ። 78 ዓ ም የ አንደኛ ክፍል የመንግስት ትምህርት ጀመርኩኝና ጥሩ ጊዜ ነበረ። አጼ ዳዊት አንደኛ ደረጃ ትምህርት ቤት የሚባል እዚሁ ዲላ ታሪካዊ ትምህርት ቤት ነው። በ1945 ዓ ም የተመሰረተ ትምህርት ቤት ነው። እዛ ትምህርቴን ጀመርኩ። ፈተናው ትምህርት መማሩ ላይ ሳይሆን በቃ ትምህርት ቤት ውስጥ ተማሪዎቹ በቃ እንደኔ አይነት አካል ጉዳተኛ ሲያዩ በጣም እንትን ይሉኝ ነበር። ሸንኮራ መብላታችልም ምንም ነገር እንደማችል አቅም እንደሌለ ስለሚቆጥሩ ይቀሙሃል። ሙዝ ስደስተ ስትበላ ምናምን ይመጣሉ ሁለት ሶስት ሆነው ምናምን ይቀሙሃል። በቃ ምንም አቅመ ቢስ እንደውም ካርገው እንትን ይሉ ነበር እና በኋላ ላይ ቀስ በቀስ እየተቀረፈ እየተቀረፈ እየተቀረፈ ሲመጣ ሰው ያን ነገር እየረሳው ሲመጣ እንደውም አንዳንዶቹ ከተደባደብም በኋላ ሁሉ ጓደኛሞች የልብ ጓደኛሞች የሆን ልጆች አሉ ትልቁ ም አሁን በአንድ እጄ ለምሰራቸው ስራዎች መሰረት የሆነኝ እዛ ትምህርት ቤት ስማሪ የነበሩ መምህራኖች። መምህራኖቹ ደግሞ በጣም ይወዱኝ ነበር፣ ይንከባከቡኛል፣ የምፈልገውን ነገር ይጠይቁኛል። በተለይ አንድ የስፖርት መምህራችን መምህር ተኩጀጎ የሚባል ሰው ነበርና ስፖርት ስንወጣ እኔ ቁጭ ነው ምለው፣ አልሰራም ከልጆቹ ጋር። እና እሱ ለምንድ ነው እና መስራት አለባልኝ ከዛ እየያዘ እንድገለባበት አክሮባት እንድሰራ መረብ ኳስ ምናምን የዲግ ምናምን የሚባለው ነገር እንዳነሳ፣ በአንድ እጅ ይቻላል የሚል ነገር እንትን ሲለኝ እያልኩ እያልኩ ስመጣ ለካ እንደሚቻል ትምህርት ቤት የሞከርኩትን ነገር ቤት ደግሞ የበለጠ እያዳበርኩት መምጣት ጀመርኩኝ። ና እስከ ስድስተኛ አጼ ዳዊት ተማርኩ ከ ከሰባትና ስምንት ደግሞ አጼ ዳዊት ሁለተኛ ደረጃ ትምህርት ቤት የሚባላለ እዛው እንዲህ እንዲህ እየተባለ እስከ ዲላ አጠቃላይ ሁለተኛ ደረጃ ትምህርት ቤት ሰማንያ አምስት ላይ ወደ ሃይስኩል ገባውኝ ማለት ነው። አፄ ዳዊት ላይ ያለው በተለይ አንደኛ ደረጃ ላይ ያለው ደብል እየመታው ነው የተወሰኑትን ክፍሎች የሄድኩት። በዛውም ጎን ለጎን ደግሞ ሬዲዮ በጣም አዳመጥ ነበር። የኢትዮጵያ ሬዲዮ ለእኔ ባለውለታዬ ነው ብዬ አስባለሁ። በጣም ብዙ ነገሮችን ከኢትዮጵያ ሬዲዮ ያኔ ብቸኛም የነበረው እሱ ስለነበረ እንሰማ ነበረ። እሁድ እሁድ ቅዳሜ ቅዳሜ ከወጣቶች እዛም እንሰማቸውን ነገሮች ደግሞ እዚህ ትምህርት ቤት ውስጥ በተለይ ድራማዎች ምናምን ከዛ እየወሰድን እዚህ ትምህርት ቤት ላይ እንዲሰሩ የማድረግ ነገሮች ነበሩ። እና በአጠቃላይ በትምህርት ሕይወቴ ውስጥ የነበሩ ነገሮች በጣም ብዙ መልካም ነገሮች ናቸው። ጥሩ ጊዜ ነው ያሳለፍኩት ብዬ አስባለሁ። ዲላ ከመጣ በኋላ አዲስ የህይወት መስመር ነው የሚሆነው። ከዚ በፊት የነበረው ልጅነት ሳይሆን ሌላኛው ታዳጊ እሸቱን የሆንከውና እኔ እንደምችል እስኪ ለምዱኝ ድረስ ፈተና ነበረው ብላይ ነበር። ና ያንን እንደምትችል ራስንም ለማስለመድ ና ለማሳመን ለሌላውም ለማሳየት በምን መልኩ ነበር ራስን ያስተማርከ? ውጭ ላይ ብቻ አይደለም ቤት ውስጥ ያለ ሰው እኮ አትችልም ነው የሚል ለምሳሌ ሁልጊዜ ልብስን ቤተሰብ ማጠብ እንዳለበት ሁልጊዜ ለአንተ የሚያስፈልግህን ምግብም ጭምር አንተ ቤተሰብ እየሰራልህ መብላት እንዳለብህ ነው ቤተሰብህም ጭምር የሚያስበው። እንዳልኩ ውጭ ላይ ያው ተማርልህ፣ ሰዎች መንገድ ላይ ሲያገኙ ከንፈር ይመጡላል። ሁለተኛ ትምህርት ቤት ውስጥ እንዳልኩ ጓደኞች በቃ ሊደበድበን አይችልም ሊመታን አይችልም ብለው ይመጡና ይች ነው አንድ እጅህን ይዘው እንደፈለጉ ያደርገዋል። እና እኔ ሁሉ ነገሬ እጅ ነው ለኔ በቃ በእግሬም የፈለግኩትን ነገር አረጋለሁ። ኳስ እጫወታለሁ፣ ከልጆች ጋር ትምህርት ቤት ውስጥ ኳስ እንጫወታለን። ውድድሮች ሲኖሩ ሩጫ ምናምን፣ እነዚህ የመሳሰሉት ነገሮች። ሌላው ደግሞ የእርሻ ፔሬዶች ነበሩ። መደብ ይሰጠሃል፣ ለብቻ መደብ ትሰራለህ። ጎመንት ቀይስር ተክላለህ፣ ካሮት ተክላለህ። እኔ እንደዛ ነው በቃ ልጆቹ መቆፈሪያ ይዛችሁ ኑ ሲባል እኔም ከቤት መቆፈሪያ ይዤ እሄዳለሁ ትምህርት ቤት ስለዚህ መደብ ሲሰጠኝ መደቤን ቆፍሬ በአግባቡ እጅ ስራ በተለያየ መንገድ ሰራለ በጭቃ የምትሰራቸው ስላ ቅርጻ ቅርጾች አሉ። እነሱ እነሱን ነገሮች ማንም ሳይሰራለኝ ይሄድ ይሄቼ ከሌላው ተማሪ የተሻለ ነጥብ ውጤት አገኛለሁ። እና እንደዚህ እነዚህ እነዚህ ነገሮች ከኔ ጋር ይማሩ የነበሩ ልጆች በሙሉ እሸቱ ይችላል፣ እንደውም አካል ጉዳተኝነቴን ጭምር እስከ መርሳት ድረስ የደረሱበት ሁኔታ ነው የነበረው። እና ሌላው ቤት ውስጥ ልብስ እህቴ በተለይ ያን ሸራ ጫማ ነው የምናደርገው፣ በቃ በሳምንት መታጠብ አለበት። ትምህርት ቤት ሰኞ ስትሄድ፣ ንጹሕ ነገር አርገ መሄድ አለብ። ልብስ ምንደ እኔ ማንም ልብሴን እንዲነካ አልፈልግም። ጫማዬም እንደዛው ራሴ ነበርኩኝ ማጡ ያንን በአጥባለኝ ያሰጣችሁን ልብስ እንደገና ጭቃ ላይ ጥዬ ነው እንደገና መልሼ እኔ አጥቤ ሁለተኛ የኔ ልብስ እንዳትነካኝ ነገርኳት፣ በኃይል በጉልበት በምናምን አይደለም። ስለዚህ ራሴ ሳጠባየች በቃ ይችላል ብላ ተወች። ጫማይንም እንደ ሸራ ጫማዎችንም እንደዛ እኔ አችልም ወይም ደግሞ እንደዚህ አይነት ነገር አታደርግም የሚለኝ ሰው እኔ በጣም የሆነ ነገር ባረገው ደስታዬን አልችልም። ከዛም ስሜት ተነስቼ ወንድሜን ጎድቸዋለሁ። ከትምህርት ቤት መጥቼ ፍርፍር ሰርቼ መብላት ፈለግኩኝ እና ቤቱ ነፃ ነው ማናችንም የፈለግነውን ነገር ሰርተን የምንበላበት ቤት ነው እና እሱ አጋጣሚ ከስራ ቦታ መጥቶ ሱቅ ነው የሚውለው። ከሱቅ መጥቶ እንደዚህ ምሳሌ ይቀርብለት እንትን ሲል ሰራተኛ አለች። ባይዞ እኔ ሽንኩርት እየላጥኩኝ ነው እና ልከተፍ ሽንኩርት መክተፊያ አዘጋጅቼ፣ እንዴ ምን ልሰራ ነው? አይ እንደዚህ እንደዚህ ምን ትቀናጣለ፣ ሰው የሰራልህ ናት ብላም እንዲለኝ። ይህን ሲለኝ በቃ ያስኩትን ቢላዋ ነው ወርውሬ እዚህ እግሩ አካባቢ የወጋሁት እና በቃ ነርቨስ ነው የሚያደርገኝ አችልም የሚለኝ ሰው ሰው አሁን ሁሉም ሰው ለምዶ። ከዛ በኋላ ራሴን በራሴ እንደምችል እያሳየኋቸው ስመጣ ሰዎችም አመኑ። አሁን የትም ቦታ ላይ ብትሄድ እሸቱ እንደዚህ ናምን ብለው የሚያቅተው ነገር አለ ብሎ የሚነግሩ ሰዎች ያሉ አይመስለኝ። በራስህ ጥረት ራስህ መወጣት የምትችለውን ነገር ማሳየት ከቻልክ መቻል ማለት እኮ የፈለግከውን ነገር ማድረግ መቻል ነው። ሌላ ነገር አይደለም። በዛ በዛ ብዙዎቹ እኔ ሳሎን ተሸናፊ ሆንኩት እነሱን አሸንፍያቸዋለሁ ብዬ ነው የማስበው። ና በአጠቃላይ ደስ ይልሃል። የነበረው ጊዜ ሄዶ ሰው እንዲያውም በአንተ መቀለድ ይጀምራል ደግሞ የበለጠ ነፃ የምታደረገው አንተ ነህ አንተ በራስ ላይ እየቀለድክ እንትን ስትል እሱ ነፃነት እየተሰማው ሲመጣ ወደ አንተ ጋር ይመጣል በዚህ ልክስ ፈተናዎች የተጋፈጥካቸው ፈተናዎች ምን ምንድን ናቸው የሚገርም ትምህርት ከጨረስኩኝ በኋላ ሌላው በጣም ከፍተኛ ፈተና የሆነብኝ ስራ ማግኘት ነበር አጋጣሚ ሆኖ ማትሪክ ላይ ጎበዝ ተማሪዎች ከነበሩት አስሮልቲያ ክፍል በሰአቱ አንዱን የነበርኩና ልክ ለመፈተን አንድ ወር ሲቀረኝ ወባ ታመምኩኝና ውጤት የምፈልገውን ያህል አላመጣውም። ግን ሁለት ነጥብ አራት ነው ያመጣሁት በሰአቱ። ከዛ በኋላ በቃ የነበረኝ አማራጭ ምንድን ነው? ቲቲአይ ምናምን ሞክሬ በዛ ስራ ይዤ ራሴን አብዴት ማድረግ ነበርና ቲቲአይ አለፍኩኝ። ካለፍኩ በኋላ ግን በቃ ማስተማር አይችልም በሚል ወደ ስልጠናው ሳልሄድ ቀር። አንዱ ሕይወቴን ያመሰቃቀለው ጊዜ ያ ነው ለእኔ ምክንያቱም በጣም ከባድ ነበረ። አልችልም እንደ የሚል ራሴን ወደ መጠየቅ ካልቻልኩ ምን አረጋለሁ እዚህ ምድር ላይ ራሴን እስከ ማጥፋት ድረስ የሄድኩበት ሁኔታ ነበረ። መኪና ውስጥ ሁሉ ገብቶ ራስን እስከ ማጥፋት የሄድኩበት ጊዜ ነበር። ከዛ በሰዎች ምክርም በእኔ ተነሳ እስከ ትምህርት ሚኒስቴር ድረስ የደረሱ ብዙ ሰዎች ነበሩ። ብዙ ትላልቅ ሰዎች ለፍተዋል፣ አልተሳካም። ከትምህርት ሚኒስቴር በጎ ምላሽ ቢመጣም እዚያ አካባቢ ላይ በሰዓቱ በነበሩት ሰዎች በቃ አይችልም የሚል ነገር መጣ። ትምህርት ላይ ደግሞ እንትን ስትል ያው ተማሪዎች አንዳንድ ጊዜ አንተን ስለሚያዩ ከመማር ይልቅ የእሱን ፐርሶናሊቲ የእርሱን ፊዚካል አፒራንስ እያዩ ይረበሻሉ የሚልም እንትኖች ስላሉ በዛ በዛ እንትን አልኩኝ። ከዛ በኋላ ግን በተደጋጋሚ በቃ ስራዎችን እወዳደር ነበር ማስታወቂያዎችን እወዳደር ነበር እና ዶክመንት ካስገባው በኋላ ዶክመንት ተጣርቶ ምናምን ለፈተና እንደምቀርብ ማስታወቂያ ይለጠፋል፣ ግን በአካል ስቀርብ ይታጠፋል። እነዚ የፈተና ጊዜያቶች እነዛ እነዛ መጥፎ ጊዜዎች ነበሩ። እና በኋላ ግን በቃ ራሴን የበለጠ ማሳየት አለብኝ ራሴን በምን። አንደኛ እግዚአብሔር ለእኔ የሰጠኝ ሌላ ተሰጠው አለ። በኪነ ጥበቡ በጣም ብዙ ስራ ሰርቻለሁ፣ ብዙዎችንም አፍርቻለሁ። ስለዚህ ኪነ ጥበቡ ላይ መበረታት አለብኝ። ሁለተኛ በጎ አድራጎት ስራዎች ላይ በዛን ሰዓት በተለይ ከኤች አይ ቪ ኤድስ ጋር ተያይዞ ያለው እንቅስቃሴ በጣም ከባድ ነበር እና ማስተማሩ ላይ ሰው ማትረፉ ላይ ሰው ማዳኑ ላይ መስራት አለብኝ የሚል ነገር እያሰብኩኝ መጣሁ። በእንደዚህ በእንደዚህ አይነት ነገሮችኝ እያልኩ እያልኩ እያልኩ ጥሩ ጊዜ አሳለፍኩኝ። ምናልባት ኪነ ጥበብ ውስጥ ማደግ እዛው ውስጥ ራስህ ማሳደግ ይሆን ከሚቀርቡ ሰዎች ጋር ቀለል አድርገን ራስም ላይ የቀለለ ጊዜ ለማሳለፍ የፈቀድከው? አዎ። አንደኛ ማንበቡ ጥሩ ነው። ማንበብ በጣም አነብ ነበር። አሁን አሁን ነው ትንሽ ከንባብ የወጣሁት። በጣም ብዙ መጽሐፍቶችን አነብ ነበር። ስታነብ የሌላውን ያው የኪነ ጥበብ የገሃዱ ዓለም ነጸብራቅ አይደለም የሚባለው? ስነ ጽሑፎቹም የገሃዱ ዓለም ነጸብራቆች ናቸው እና እኔን መሰሎች ሌሎች ሰዎች ምን አድርገዋል፣ የት ደርሰዋል የሚል ነገር ሳነብ ኖር ያለው እና ብዙ ብዙዎቹን ማንሳት ትችላለህ። መጽሐፍ ማንበቡ ብቻ አይደለም ሬዲዮ ማዳመጡ፣ በዛን ሰዓት በነበረው ውስጥ እንደ ይቃም ቢሆን ቴሌቪዥን የማየቱ ቀበሌ እየሄድን ነበረ የምናየው ያን ያን ነገር ስታይ ከምታየው ነገር የምትወስደው ነገር አለ። ከዛ በኋላ ደግሞ ወደ ሃይስኩል ስንገባ ዲላ አጠቃላይ ሁለተኛ ደረጃ ትምህርት ቤት ላይ ለአንድ አምስት ስድስት ልጆች ሆነን ግጥም እንጽፍ ነበርና ድንጋይ ላይ ቆመን ነበር የምናቀርቡ። ከዛ በኋላ በሰዓቱ የነበሩ የትምህርት መምሪያ ኃላፊ ከትምህርት መምሪያ ሆርን፣ አምፕሊፋየር እነዚህ እነዚህ ነገሮች ይዘው መጡና ሚኒ ሚዲያ እንድንከፍት አደረጉን። ያም በጣም ለእኔ ትልቅ መተዋወቅ፣ ከሰዎች ጋር መግባባት እንደምችል ማሳየት ምክንያቱም የሚሰራው አእምሮ ያዘዘህን ነው። ጭንቅ እጆች እና እግሮች የሚሰሩት ስለዚህ አእምሮ ጋር ያለው ጥሩ ነገር አለ ማለት ነው። ከዛ ከዛ አንጻር የሃይስኩል መምህራንን በጣም ብዙ መምህራኖች ማረሳቸው እነ ጳውሎስ ዓለማየሁን ጋሽ ሽጉጤ የትምህርት ቤት ሩሰ መምህር የነበሩት ነጋሽ ተረፈ፣ አሰፋ፣ ሌሎችን በጣም በርካታ መምህራኖች የእኔ አጋሮች ነበሩ። በአጠቃላይ ድጋፉ እኔን ራሴን እንዳጠነክር ነው ሲያደርገኝ የነበረው እና ማንም የሚያገልህ አልነበረም። በዛ ላይ በራስህ ስትቀልድ ደግሞ ሁሉም መልሶ በአንተ ላይ ይቀልድባል። ነፃ ስትሆን እነሱንም ታቀርባቸዋል። አሁን አንዳንድ ጊዜ ሰዎች ማለት የሆነ ሳላቀው እጄን አጣምሬ እንትን እላለሁ እና ቀስ ብለ መጥተው ኧረ ሸሚዝ እጅ እኮ ነው የሚጣምረው ሸሚዝና እጅ አይጣምር ምናምን ይለዋል እንግዲህ እና አንዳንዱ ይህን ሸሚዟ ና አንስቼ ትከሻው ላይ ሳረግበት እጅ አንሳለኝ ከበደኝ ይላል። እና በጣም ብዙዎች አሉ። ለዚህ የትም ቦታ ብሄድ ስጋት የለብኝም። ና አኗኗሬን በራሴ ከሰዎች ጋር በዚህ በራሴ ላይ በማደርገው ነገር ከሰዎች ጋር በጣም እንድቀርብ፣ ሕይወቴን በቀለለ መልኩ እንድኖር አስችሎኛል። እና ጥሩ ነው። አላበቃንም። በተለይ በቲያትሩ የተለያዩ የኢትዮጵያ ከተሞችንም መዞርህን ሰምቻለሁ። እዚህ ብዙ የሰራኋቸው አሉ። አንዳንዶቹ እስከ እስር ቤት የሚወሰዱኝ ስራዎች አሉ። በቲያትር በጋዜጠኝነትና በበጎ አድራጎት ሥራዎች ስላሳለፈው ሕይወት እንጨዋወታለን። የሳምንት ሰው ይበለን። ያዕቆብ እንግዳ ወርቅ ነኝ። በጤና ያሰንብተን።